ፈንር ማ ተራ በትእዛዙ ውስጥ ደግሞ ነፍስን ጥግ በደረሰ መልኩ ተቃርነው ነው ይህን ነገር የሚያደርጉት አባዬ ለህልሙን ምንድነው? ይሄ ህልም ነው፣ ቅዠት ነው፣ ሌላ አይደለም። ታጋሽነት ጥግን የሚያሳይ ነው ማለት ነው። በማን ነው ድርጊቱ የሚፈጽመው? አባት ማለት ነው። ያንተ ጓደኛ ሳሂብህ እኮ በአንድ ሌሊት ረጅም የሚባለውን እኛ በወራት የምናደርገውን ጉዞ በአንድ ሌሊት ተጉዤ መጣሁ።

ከሌሎች ነቢዮች በተለየ መልኩ ታሪካቸው በብዙ መልክ ተወስተዋል። ከብዙ ማህበረሰቦች ጋር፣ ከህዝቦቻቸው ጋር፣ ከአባቶቻቸው ከአባታቸው ጋር፣ ከልጃቸው ጋር አንድም ሳይሆን ከዛ በላይ የምንጠቅሳቸው ልጆች አሉእና ህይወታቸው ብዙ ነገር ነው የሚያስተምረው ከአኗኗርም፣ ከኢባዳም፣ ከአቂዳም አንጻር ስናየው ማለት ነው። ለዛም ይመስለኛል ብዙ ትምህርት ስላለ አላህ ስብሐነሁ ወተዓላ

ትምህርት የሚሰጥ ገጠመኛ አለ። አላህ ስብሐነው ተዓላ ከልጃቸው ጋር የነበራቸውን መስተጋብር የነበራቸውን ሁኔታ ያወሳልንና የትኛውም ሰው ከአባትና ልጅ ግንኙነት ምን መምሰት መቻል አለበት። ውስጡ ላይ ያሉ የሰብር የታማኝነት፣ የእውነተኝነት መገለጫ ባህሪዎች አሉና እርሱን ነው የምናየው። ምናልባት እድሉን ከሰጠህኝ ማንሳት እንችላለንና እንደው ብንጀምር ብዬ የማስበው አላህ ስብሐነሁ ወተዓላ ኢስማዒልን ሲሰጣቸው እንግዲህ እድሜያቸው አሁንም ከገፋ በኋላ ነው ልጅ ያገኙትና እና ፈበሸርናሁ ቢጉላሚን ሐሊም የሚል አለ። ከዛ ይህን ካነሳ በኋላ ነው የኢስማዒልና የኢብራሂምን ኢብራሂምን ዓለይሂ ሰላም ወሳኝ የሆነውን ሶስት ሳፋት ላይ ያለውን ታሪክ የሚገልጸው ማለት ነውና ይሄ ጉላም የተባለው ልጅ የተባለው እንግዲህ የእስማኤል መሆኑን የሚጠቁም ነገር እናገኛለን። የነቢዩላህ ኢብራሂም የመጀመሪያው ልጃቸው የበኩር ነው። የበኩር ልጃቸው ኢስማኤል ዓለይ ሰላም ናቸው ማለት ነው። እና ከኢስማኤልም ይበልጣሉ በእድሜ ይሄ የሚያሳየው በኢስላማዊ አስተምህሮት ብቻ ሳይሆን በመጽሐፍ ባለቤቶች እነሱ የሚያወሩበት መንገድ አለ አይደል በእነሱ ገለጻ እራሱ ኢስማዒል የመጀመሪያ ልጃቸውን የሚጠቁም ነገር እናገኛለን ማለት ነው እንደውም ምንድን ነው የሚሉት ወውሊደ እስማዒል ወኢብራሂም ሲቱን ወተማኑ ነሰና ሰማኒያዎች ውስጥ እያሉ ነው እስማዒል የተወለዱት ማለት ነው ወደ ኢስሐቅ ስንመጣ ግን ኋላ የመጡ መሆኑን የሚያሳየው ትስዑን ዘጠና ዘጠኝ አካባቢ ሲደርሱ ነው እስሓቅ የመጡት ማለት ነው። ስለዚህ ቀዳሚ የሆኑት ልጃቸው ኢስማኢል የበኩር ልጃቸው ይህን ይሄን ይታምንበታል፣ መጽሐፉም ላይ ተገልጿል። እንደውም ያ ብቻ አይደለም፣ ወደ እርዱ ሁኔታ አላህ ረድ ብሎ ሲያዛቸው ብቸኛውን ልጅህ ረዳ አለው ይላል ብቸኛ የሚባለው አንድ ሰው እንግዲህ መጀመሪያ ልጅ ሲኖረው ከዛ በኋላ ልጆች ከሌሉት ነው። እና ዘቢሑ ራሱ ለእርድ የቀረበው ወይም እረድ የተባለው ነቢይ ማነው፣ እንዲታረድ አላህ ሱብሐነሁ ወተዓላ መልእክት ያስተላለፈበት ልጅ ኢስማዒል እንጂ ኢስሓቅ አይደለም የሚለውን በሌላ መጽሐፍ ማረጋገጥ ይቻላል ማለት ነው፣ ከኛ መጽሐፍ በዘለለ መልኩ ማለት ነው። ከዛ በኋላ ቡሽራዎች የመጡት የእስሐቅን ነው። መጀመሪያ አላህ የበሰራቸው በእስማዒል ልጅነት ማነው፣ የመጀመሪያ ልጅ ያገኛሉ የሚለውን ነው። አላህ ስብሐነሁ ወተዓላ ይገለጸልን ባህሪም ገልጾላቸዋል። አጅብ ነው። ገና በልጅነቱ ጉላሙን ሐሊም፣ ጉላም ሐሊም፣ ወደፊት እንግዲህ ሐሊም የሚሆን ከፍ ያድጋል ማለት ነው። በልጅነቱ ማይሞት ከፍ ብሎ የሚያድግ ልጅ መሆኑን በዚሁ ማወቅ እንችላለን። ከዚህ ጋር በተያያዘ ሰብርን በጣም የምንማርበት ነው። ሑስነል ኹሉቅን ሰዓተ ሶድር፣ አንድ ሰው ልቡ ሰፊ ሆኖ ነገሮችን መሸከም የሚችል በልጅነት ነው። እንግዲህ ይህ ሁሉ ታሪክ የሚመጣው እና ይህን ሁሉ ያሳያል። እንዲሁም ደግሞ ቃል ኪዳንን ጠባቂ መሆናቸውም ያሳያል። የተባሉትን ነገር እንዲፈጸም ያደርጋሉ።

የመጀመሪያ ልጃቸው እስማዒል ነው የሚለውን እንደ ማስረጃ አንድም የሚጠቀሙት ሀጀርን ተሰጥተው እሷ ስትወልድ ነው ሳራ እናታችን ሳራ ቀንታ እንዲለያዩ የተደረገው ማለት ነው። የአላህ ስብሃነ ተዓላ ትእዛዝም እንዳለ ሆኖ ወደ ከዕባ ወዳለበት ቦታ እስማዒልን እና ሀጀርን ይዘው ሄዱ። እናታችን ሳራ ደግሞ ፍልስጤን ምድር ነበሩ የነበሩት እና ታሪኩ ራሱ የሚጀምረው የነቢዩላህ እስማኤል ታሪክ እርድ የሚጀምረው ነብዩላህ ኢብራሂም በሁለቱ ቤታቸው መካከል ይመላለሱ ነበር። አንድ ጊዜ ካዕባ እነ እስማኤል ሀጀራ ያሉበት ቦታ ይመጡ ነበር፣ ሌላ ጊዜ ደግሞ ሳራ እናታችን ሳራ ያለችበት ቦታ ላይ ይመጡ ነበር። እዛ መሀል ላይ ልጁ ሲያድግ ቀልባቸው በጣም የማሐባው እንትኑ በጣም አየለ ወደዱት። አንደኛም በስተርጅና ነው የተገኘው ይሄ ልጅና በጣም ትልቅ ፍቅር አደረባቸው በልጃቸው

ጭራሽ ደግሞ አጓጊ ወሳኝ እድሜ እንደው ቤተሰብ ልፋቱን ትቶ ከልጅ የሚጠብቅበት የሆነ የልፋት እድሜ አለ። በጣም ተጠንቅቀ የምናይበት ቀጥሎ ደግሞ ልጆች ከፍ ሲሉ፣ እኛ ደግሞ ከነሱ የሆነ ግልጋሎት መላላኩ አሁን ያልከው ወጣት ሲሆን አካባቢ ሰው ቀን የሚላክ ልጅ ማግኘት ወደ አንድ ቦታ ትልካለህ የሆነ ቦታ ነገር ታዘዋለህ። አባቱ ስራ ስራ እርሻም ከሆነ የሚሰራው ለምሳሌ ሲያግዘው የሆነ ዕቃ ሲሸከምም አባቴ ብሎ ሲያግዝ ያ ነገር

ወሕይ ስለሆነ ማለት ነው። አዩ ልጃቸውን ሲያርዱ ይሄ ነገር በህልማቸው የሚያዩት መልእክት ነው። አላህ ያዛቸው ነው። መታለል ነገር የለም። ህልማቸው ላይ ጥርት ያሉ መልእክቶች ነው የሚመጣላቸው። እንደ ማንኛውም ሰው ሸይጣን የሚያሳያቸው ህልሞች አይደሉም፣ ወሕዮች ናቸው። ትዕዛዝ ነው ይሄ ነገር ማለት ነው አሉና ልጃቸውን እስማኢልን አናገሩት። ምናሉት እኒ አቡነየ እኒ አራ ፊልመናሚ አጠራሩ ራሱ ደስ ይላል። ጥፋለሁ ጥፋለሁ በጣም ጥፋለሁ። አራፊል መናም በህልሜ አያለሁኝ። አኒ አብሑክ ሳርድህ አያለሁ አሉ። አላህ አዘኛ ልረድህም አይደለም ያለው። ያዩትን ነገር ያላህ ያዛቸውን ነገር ነገሩት ለእስማዒል። እስማዒል ዓለይሂ ሰላም እሱም በጣም ነቢይ ነው። ያበሸራቸውም አላህ ስ ሓሊም በሆነ ልጅ ነው። ታጋሽ ቻይ በሆነ ልጅ ነው አላህ ስ ያበሰራቸው። የአበቲ ቃለ የአበቲ

ኢንሻአላህ ሚነ ሳቢሪን። መቼም ፈተናም ቢሆን የአላህ አምር ቢሆንም ጉዳዩ ሲፈጸም ቀላል አይደለም። አባት ነው ልጁን የሚያርደው። ልጅ ነው የሚታርደው፣ የሚያርደው አባቱ ነው። ብዙ ፈተናዎች አሉ። ብቸኛ ልጁ ነው እዛ ጋ የምታስተናግደው። በርካታ ሽዑር አለ። ያን በሚፈጠረው ነገር ወደ አላህ ሱብሐነሁ ወተዓላ አስጠጋው። ኢንሻአላህ ታጋሽ ሰብር ያለኝ ሆኝ ታገኘኛለህ። ይሄንን የአላህን አንተም እኔም ስንፈጽም ታጋሽኝ ታገኘኛለህ አሉ። ይሄ ይህን እንዲሉ ያደረጋቸው አስለን የአባታቸው የልጅነት ተርቢያም ጭምር ነው። እና ይሄ በጣም ትኩረት የሚሰጠው ወሳኙ ፓርት ነው ኢንሻላህ ዋስ ኤል ይሄ በጣም ወሳኝ የሚባለው እስማኢል እና ኢብራሂም ዓለይ ሰላም ግንኙነት ላይ ጎልቶ የሚወሳው ይሄ ነገር ነው። አባት የአላህን ትዕዛዝ ለመፈጸም ያላቸው ቁርጠኝነት ያመላክታል። በትዛዙ ውስጥ ደግሞ ነፍስን ጥግ በደረሰ መልኩ ተቃርነው ይሄን ነገር የሚያደርጉት። በእኛ ጊዜ እኮ አላህ ስብሐነሁ ወተዓላ ያዛል ሰላት ስገዱ ይለናል። አላህ ስብሐነሁ ወተዓላ አምስት ጊዜ ጥሪ ይደረጋል ለሰላት ለሰላት ወደ መስጂድ የሚሄድ ሰው ግን የሚደርስበት መስዋዕትነት የለም። የአላህን ትዕዛዝ ለመፈጸም ቤተሰቡን አያጣም። የሆነን አካል መስዋዕትነት አያደርግም። አላህ የሰጠውን ዕድሜ አላህ የሰጠውን ደቂቃዎች በረካ ሊያገኝበት ስኬት ሊያገኝበት በሚያስችል መልኩ ነው አላህ ጥሪ የሚያደርገው ማለት ነው። ግን ይህን ጥሪ ስንቶች ነው የሚሰሙት? እዚህ ነገር ውስጥ በጣም ብዙ ትምህርት ነው ያለው። የፈለገ መስዋዕትነት ይከፈል፣ የፈለገ የቤተሰብ አካል የአብራ ክፋይ ብቸኛ ልጅ በብዙ ዱዓ የመጣ ረቢ ሀብሊ ምን ሳሊሒን ብዙ ዱዓ አድርገው ነው ይሄን ልጅ ያገኙት ማለት ነው። ብቸኛ የመሆንም ስጋት እኮ አለ። ልጃቸውን አጡ ማለት ከዛ በኋላ ብቸኛ ሆነው የሚቀሩት ማለት ነው። በልጅም መልኩ ስናየው እንደ ልጅም ስናየው እድሜያቸው፣ እንደውም በዚህ ጊዜ የሚጠቅሱት ምንደ አስራዎቹ አስራ ሦስት አንዳንዴ ሰባት የልጅነት እድሜ ማለት ነው። በሳል እንደሆኑ ነው የሚያሳየው ታጋሽነት ጥግን የሚያሳይ ነው ማለት ነው። በማን ነው ድርጊቱ የሚፈጸመው? አባት ማለት ነው። ፈለማ አስለማ ወተለሁ ሊልጀቢን፣ ይሄ ነገር እንዳልነው ከተከሰተ በኋላ ክንዋኔው ራሱ በጣም የሚገርም ነው። ፈለማ አስለማ ሁለቱም ሰዎች ኢብራሂም ዓለይህ ሰላምም ኢስማዒልም እጅ ሰጡ፣ ለጌታቸው ለአላህ ስብሓነሁ ወተዓላ ትእዛዝ መፈጸም አለበት፣ የአላህ ትእዛዝ ነው ብለው ወደ እርምጃ ነው የሄዱት። ማመንታት ራሱ የለም። ዓጂብ የሆነው ነገር ፈንዙር ማዳተራ፣ ቆይ እስቲ ላስብበት፣ ይህ ነገር እንደ ሌላ ነገር ገብቶበት ይሆን? ስተት ይሆን? እርግጠኛ ነህ? ካላህ ነው አላሉም። ካላህ ነው ነቢይ ናቸው፣ አይደለም በቃ ወዲያው ነው ሰተጅዱን ወዲያው ምንሳቢሪን ከታጋሾች ሆኜ ታገኛለ። እምነት አንድ ሰው ዘንድ ሲገባ ይህን ያህል የውሳኔ ለውጥ ያመጣል። አቡበክር ሲዲቅንም እኮ እንደዚህ ነው ያሉት፣ የአንተ ጓደኛ ሳሂብህ እኮ በአንድ ሌሊት ረጅም የሚባለውን እኛ በወራት የምናደርገውን ጉዞ በአንድ ሌሊት ተጉዤ መጣሁ። የተኛበት መኝታ ሳይቀዘቅዝ ደርሼ ነው የመጣሁት። አረ እንደውም ወደ ሰማይ ውጥቼ የሰማይን አክባር ወሬዎችን ሰምቼ ነው የመጣሁት እያለ ነው ኢስራእና ሚዕራጅ ታሪክ ማለት

በእኛ ህይወት እንድናመጣውን አላህ አዘዘ አዘዘ። እኛ ምንድን ነው ያለን አማራጭ መከተል። ለምን መጀመሪያ አኳሚኝ ያለሁ እኔ ፈጣሪ ማነው አላህ። የሚረዝቀኝ ማነው አላህ። ትእዛዙ ላይ ለምን ይከብደናል? አላህ አዘዘ ሲባል እስቲ ቆይ ደግሞ ትንሽ እናስብበት የሚል ነገር ይመጣልና፣ ያለህን ትዕዛዝ በጣም የሚያሳይ ነገር ነው እና ፈለማ አስለማ የሚለው ነገር ይሄ ነው። እጅ በሰጡ ሰዓት የሚለውን ነገር ደግሞ እናያለን። ሰዓት ገድቦናል። ፈለማ አስለማ ወተለሁ ሊል ጀቢን፣ ሁለቱም ለአላህ ስብሐነሁ ወተዓላ ትዕዛዝ እጅ ሰጥተው ምን አደረጉ፣ እንዴት ነበር የሆነው የሚለውን ታሪክ ደግሞ እንሻላ በቀጣዩ ክፍላችን እንመለከተዋለን። ሰዓት ስለገደበን ዚጋ ነቅም እንሻላ። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን የዛሬው